በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የጸሎታችንን ምላሽ እንዳናገኝ የሚያደርጉ ምክንያቶችን እየተመለከትን ያለ ነው ሳምንት የጀመር ነው። የጸሎታችን ምላሽ የጸሎታችን መልስ ከእግዚአብሔር እንዳይመጣ ከእግዚአብሔር እንዳይሰጠን የሚያደርጉ አስራ ሶስት ምክንያቶች አሉ። አስራ ሶስቱ ምክንያቶች አሉ እኔ በደረስኩባቸው እኔ ባነበብኳቸው እኔ በተረዳኋቸው ናቸው እንጂ አስራ ሶስት ብቻ ናቸው ማለት አይደለም። ቢጨመቁ አምስት ሊሆኑ ይችላሉ። ከዛ በላይ ቢዘረዘሩ ሰላሳ ሊሆኑ ይችላሉ። ግን እኔ በተረዳሁት ከነዛ ምክንያቶች አንደኛው የጸሎታችንን መልስ እንዳናገኝ የሚያደርገን የእምነት መጉደል ነው ብለን ይህንን በስፋት አይተናል። የእምነት መጉደል ማለት የምንጸልየውን ጸሎት እግዚአብሔር እንደማይሰማን ማሰብ ወይም ደግሞ መጠራጠር። ይሄን ደግሞ ከመጽሐፍ ቅዱስ ከወንጌል አንጻር ከራሱ ከጌታ ትምህርት አንጻር አይተናል። የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ ያለውን ቃል አንስተን፣ ወኩሎ ዘሰአልክሙ በጸሎት እንዘ ትትአመኑ ትነስው ትነሱ። አምናችሁ በጸሎት የጠየቃችሁትን ሁሉ ትቀበላላችሁ ነው። ይሄ ማለት ግን ሳታምኑ የጠየቃችሁት ካለ አትቀበሉም ነው ሐሳቡ። ይሄ የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ የባለቤቱ ትምህርት። የቅዱስ ያዕቆብ ትምህርት፣ የያዕቆብ መልእክት ምዕራፍ 1 ቁጥር 7 ጀምሮ የሚለምን በእምነት ይለምን፣ ሳይጠራጠር የሚለምን ሳይጠራጠር በእምነት ይለምን። ሁለት ልብና ሁለት ሐሳብ ላለው ሰው ከጌታ ዘንድ አንዳች እንኳን የሚያገኝ አይምሰለው። አንዳች እንኳን ነው። የሚጠራጠር ሁለት ልብ ያለ ሁለት ሐሳብ ያለ። ስለዚህ ጸሎቶቻችንን እንፈትሻቸው። ቁመን ልናደር እንችላለን፣ 24 ሰዓት ልንጸልይ እንችላለን፣ በየቀኑ ልንጸልይ እንችላለን፣ መዝሙረ ዳዊትን ልንዘልቅ እንችላለን፣ 150 ዳዊት ግን ቀብ ያለ ነገር ከሌለ ምን ሆነን ነው? ምን ሆነን ነው? በምን ምክንያት ነው? እግዚአብሔር ስለማይታመን ይመስላችኋን ጸሎታችን ወደ ሰማይ ያልሄደው? ስለሚገደሉት እንጸልያለን፣ ስለሚታረዱት እንጸልያለን፣ ስለ ህፃናቱ እንጸልያለን፣ ስለ ሰላም እንጸልያለን፣ ስለ ጦርነት እንጸልያለን፣ ስለ ዓለም እንጸልያለን። ግን መልስማ አናገኘው ለምንድን ነው? የመጀመሪያ ይህን መጠየቅ ያስፈልጋል። ማለት እያንዳንዳችን በየልባችን የእምነት መጉደል ካለ እሱን መፈተሽ ያስፈልጋል። አምላካችን እግዚአብሔር ለሁላችንም እምነትን ይጨምርልን። በነገራችን ላይ ሐዋርያት እምነትን ጨምርልን ብለው የጠየቁበት ጊዜ አለ። እምነት ይጨመራል። የሚጨመረው ግን በእግዚአብሔር በኩል ሳይሆን በእኛ በኩል ነው። ባለፈው እንዳልኳችሁ እኛ ጥረት ባደረግን ቁጥር እኛ እውቀታችንን መረዳታችንን ባሳደግን ቁጥር፣ ወደ እግዚአብሔር መቅረባችንን ባሳደግን ቁጥር እምነታችን ይጨምራል። እምነት የሚጨመር ነገር ነው። ባለፈው በፐርሰንቴጅ 25 50 ሰባ መቶ እያልኩ እንደነገርኳችሁ ማለት ነው። እና ስለዚህ የእምነት መጉደል የጸሎትን ምላሽ እንዳናገኝ ይከለክላል። ሁለተኛ ትዕቢት ብለን አንስተናል። ትዕቢት ማለት ራስን ከፍ ማድረግ፣ ሌላውን ዝቅ አድርጎ ማየት፣ መናቅ ማለት ነው። የልብ ጾር ነው። በልብ ውስጥ የሚከሰት ነው። በአይምሮ የሚመላለስ ነው እና ሌላውን ሰው እኔ እኮ ጸሎተኛ ነኝ፣ ነገሌ ግን ሳይጸልዩ ነው የሚወጡት ብሎ ራስን ከፍ ማድረግ በፍጹም የጸሎታችንን ምላሽ እንድናገኝ አያደርገን። ስለዚህ ትዕቢት ቅዱሳንም የወደቁበት አርባ ዓመት ዘግተው ኑረው ብዙ ሰዎች የሚወርዱት በትዕቢት ነው፣ ራሳቸውን ከፍ አድርገው። ይህንን በስፋት ተመልክተናል። ሁለተኛ ትዕቢት የጸሎታችንን ምላሽ እንዳናገኝ ከሚያደርገን አንዱ። ሶስተኛ ውዳሴ ከንቱ መሻት ወይም ከንቱ ውዳሴ ወይም ከንቱ ምስጋና ወይም ባዶ ምስጋና ወይም የማይጠቅም ምስጋና ወይም ደግሞ በሰዎች ዘንድ መታየትን መመስገንን ጎበዝ መባልን መፈለግ የጸሎታችንን ምላሽ እንዳናገኝ ያደርገናል። ይህን በስፋት የማቴዎስ ወንጌል ምዕራፍ ስድስትን ጌታ ፈሪሳውያንን የገለጠበትን አገላለጥ አንስተን ተመልክተናል። በእውነት ከውዳሴ ከንቱ እግዚአብሔር ሁላችንንም ይጠብቀን። ደጋግሜ የምናገረው ስለ ውዳሴ ከንቱ ስንናገር ውዳሴ ከንቱ መሻት የሚባለው ሰው አያችሁ ማለት ውዳሴ ከንቱ ሆነባችሁ ማለት አይደለም። ይህን በጥንቃቄ ስሙ። እናንተ ሰው እንዲያያችሁ ብላችሁ አታድርጉት እንጂ ስትጸልዩ ሰው አያችሁ ማለት ውዳሴ ከንቱ ይሆንባችኋል ማለት አይደለም። ለምሳሌ አንድ ሰው ብያችኋለሁ፣ እዚህ ቁሞ ቢጸልይ እኛዬ ነው እንድናየው ብሎ ካልሆነ የጸለየው ውዳሴ ከንቱ አይሆንበትም። ግን እንድናየው ብሎ ከሆነ ግን ባዶውን ሆነ፣ ከሰረ፣ ከኪሳራ እግዚአብሔር ሁላችንንም ይጠብቀን። ጸሎት ብቻ አይደለም፣ በነገራችን አገልግሎትም ውዳሴ ከንቱ ካለው ከንቱ ውዳሴ ካለው በሰዎች ዘንድ መመስገንን መፈለግ ካለው ማህሌትም ቢሆን ቅዳሴም ቢሆን ሰዓታትም ቢሆን የሚቆርቡት ሰዎች ይጠቀማሉ፣ የሚያቆርበው ሰው ግን አይጠቀምም። ውዳሴ ከንቱ ካለበት ለድምፁ ብሎ እንደዚህ እኔ ስቀድስ እኔ እንደዚህ ነኝ እያለ ይሄን ብቻ። አሁን ይሄ ጥቂት ጥቂት የሌለበት የለም። ሁላችንም ይሄ ፆር ይኖርብናል ማለት። ሁላችንም መመስገንን እንፈልጋለን። እኔም እፈልጋለሁ። አቤት ስታስተምር መባል እፈልጋለሁ። ጥቂት ጥቂት እፈልጋለሁ። ግን ደግሞ አያችሁ ራስን ይሄን እያራቁ ከዚህ እያራቁ እያራቁ እያራቁ መሄድ ይገባል እድገት የሚባለው ይሄ ከዚህ ሀሳብ መውጣት ውዳሴ ከንቱ ብያቸዋለሁ ከዚህ በፊት በእኛ ቤት እዚህ በካህናቱ በአገልጋዩ በሊቃነ ጳጳሳቱ በአለቆቹ በየአስተዳዳሪው ያለው ትልቅ በሽታ ውዳሴ ከንቱ ነው ብያቸዋለሁ በጣም ትልቅ በሽታ ሆኖ የሚበጠብጠል እና ይህን ማጥፋት መታገል ያስፈልጋል በእውነት ከባድ ንቅዘት ነው ከባድ ኪሳራ እና በሁሉም ቦታ ያለ ነው። ስለዚህ ውዳሴ ከንቱን በጣም ማራቅ ያስፈልጋን። ከውዳሴ ከንቱ እግዚአብሔር ሁላችንንም ይሰውረን። አራተኛ የጸሎታችንን ምላሽ ከማናገኝባቸው ምክንያቶች አንዱ የበደሉትን ይቅርታ አለመጠየቅ። ምን አለመጠየቅ አልኳቸው? ይቅርታ አለመጠየቅ። የበደልነውን ሰው ፈልግህ አፈላልክ። ያው ጌታ የተናገረውን አንብቤ ያለሁ የማቴዎስ ወንጌል ምዕራፍ አምስት ቁጥር 23 የማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ መባ ይዘህ ስትሄድ ወደ መሠዊያው ቦታ ብትደርስ ከዛ ትዝቢልህ ቢልህ ከወንድምህ ጋር አንዳች ነገር እንዳለ ትዝ ቢልህ መባውን ባለበት አስቀምጠውና ተመልሰ ሂደህ ወንድምህን ይቅርታ ጠይቀህ ከዛ እንደገና ተመልሰ መባውን አቅርብ። የሚቀድመው ያኛው ሻማ ልታቀርብ አምሳ ሺህ ብር ይዘህ መቶ ሺህ ብር ይዘህ ለቤተ ክርስቲያን አንዳች ነገር ልታደርግ ይዘህ መተህ እዚህ ቁመህ ቀጥ ብለህ ትዝ ቢል ለካ ገሊትን አስቀይሚያታለሁ ተመልሼ ሂጄ ይቅርታ ልጠይቅና ብለህ ተመልሰህ እንደገና አምሳ ሺሁን ብር አስገባ እና፣ አንዳንድ ነገሮች የሚቀድሙና የሚከተሉ ነገሮችን ወይም ቅደም ተከተላቸውን ማወቅ ይገባል። የበደሉትን ይቅርታ አለመጠየቅ ጸሎታችን ምላሽ እንዳያገኝ ያደርገዋል። አራተኛ አምስተኛ የበደሉንን ይቅርታ መጠየቅ ብቻ ሳይሆን ለበደሉን ሰዎች ምን አለማድረግ? ምን አለማድረግ? ለበደሉን ሰዎች ይቅርታ አለማድረግ የጸሎታችንን ምላሽ እንዳናገኝ ይከለክላል። ይሄ የማቴዎስ ወንጌል ምዕራፍ ስድስት ላይ በግልጽ የተጻፈ አባታችን ሆይን ስንጸልይ ሁልጊዜ የምንለው ብዬ በስፋት አንስቻለሁ እና አንድ የሚያስፈራኝን ቃል ነግራቸኋለሁ። የማቴዎስ ወንጌል ምዕራፍ ስድስት ቁጥር አስራ አምስት ላይ እናንተ የሰውን ኃጢአት ይቅር ካላላችሁ የሰማያዊ አባታችሁም እናንተን ይቅር አይላችሁም ተብሎ ተጽፏል። የጌታ ቃል ነው፣ ወንጌል ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 15 ላይ የሚገኝ ቃል ነው። የሰውን ኃጢአት እናንተ የኔን ኃጢአት ይቅር ካላላችሁ፣ እኔ እናንተን ኃጢአት ይቅር ካላልኩኝ፣ በድላችሁኝ ይቅር ካላልኳችሁ፣ በድያችሁ ይቅር ካላላችሁኝ እግዚአብሔር ሁላችንንም ይቅር አይለንም። ይቅር ባለመባላችን ምክንያት የጸሎታችን ምላሽ ወደኛ አይመጣም። ስለዚህ ይከለከላል። ብዙ ነገሮች ዘግተውብን ቆይተዋል። እኔ ሁልጊዜ እላለሁ የእርቅ ቀን ሁሉ ያስፈልገናል። እንደ ሀገር እንደ ሀገር እንደ ኢትዮጵያ የእርቅ ጊዜ የይቅርታ ጊዜ ይሄ ከመንግስት አይደለም የሚጠበቀው ከሃይማኖቶች ነው የሚጠበቀው ከሃይማኖት መሪዎች፣ ከሃይማኖት አባቶች፣ ከሃይማኖት ሰዎች በዚህ የሚጠበቅ በእያንዳንዳችን የያዝናቸው በየአይምሯችን የተጠራቀሙ ነገሮች አሉ። እነዚህ ጸሎታችን፣ ምህላችን ምላሽ እንዳያገኙ አድርገውናል። ኢትዮጵያ ውስጥ የፈሰሰ እንባ ብዙ ነው። ኢትዮጵያ ውስጥ የደረሰ ምህላ በጣም ብዙ በጣም ብዙ ነው። እኔ ሁልጊዜ ይላለሁ በኮሮና ጊዜ እግዚአብሔር መቼም ጸሎታችንን ሰምቶ ጠብቆናል። የምታምኑ ሰዎች ካላችሁ በእውነት አስተውላችሁት ከኋል። አስታውሳለሁ በዚያ ጊዜ ኢትዮጵያ 28 ሚሊዮን ህዝብ ይሞታን በኮሮና ተብሎ ግምት ሲወጣ ፕሬዲክት ሲደረግ 28 ሚሊዮን ህዝብ ይሞታል ነብራዚል እንደዛ ከሆኑ ነጣሊያን እንደዛ ከሆኑ ነአሜሪካ እንደዛ ከሆኑ፣ ሌሎችም ሀገሮች፣ አደጉ፣ ሰለጠኑ የሚባሉ ሀገሮች እንደዚህ ከሆኑ አፍሪካ ውስጥ ከገባ በተለይም ደግሞ ኢትዮጵያ ከገባ 28 ሚሊዮን ህዝብ በኮሮና ይሞታን ተብሎ ነበር ሲነገር ነበር። ከዛስ ኢትዮጵያውያን አክቲቪስቶች ምን እያሉ ይጽፉ እንደነበረ ታስታውሳላችሁ። የኢትዮጵያ መንግስት ሁለት መቶ ሺህ መቃብር ቆፍሮ ማስቀመጥ አለበት ሲል ትዝ ይላቸዋል እኔ ያረሳሁ ሁለት መቶ ሺህ መቃብር ተቆፍሮ መቀመጥ አለበት ለምን ጣሊያኖች በቀን ሺ ምናምን ይቀብሩ ነበር ገጥማቸው የነበረው ችግር የሰው መሞት ብቻ አይደለም የህክምናው ብቻ አይደለም የመቃብር እጥረት ገጥሟቸው ነበር ያልተዘጋጀ መቃብር ከየት ይምጣ እና ስለዚህ ኢትዮጵያ ቢያንስ ቅድሚያ የሚሞት ሰው እንኳን ባይኖር ሁለት መቶ ሺህ አፉን የከፈተ ጉድጓድ ተቆፍሮ መቃብር መቀመጥ መዘጋጀት አለበት። ግን እግዚአብሔር የእነሱን አፍ ዘጋው፣ ጉድጓዱን ሳይቆፈር እኛም ጉድጓድ ሳንገባ ይሄ በምን የሆነ ይመስላችኋል? በጸሎት የሆነ ነው። በምህላ የሆነ ነው። በለቅሶ የሆነ ነው። በእንባ ማፍሰስ የሆነ ነው። ለምን ያኔ ታስታውሳላችሁ? እዚህ ቦታ አላቅም እኔ። ያኔ አገለግል የነበረው መካኒሳ ሚካኤል ነበር። ዝግ ነበር ቤተክርስቲያኑ የሰኔ ሚካኤል ቅዱስ ሚካኤል ነው፣ ንግስ ነው። አስታውሳለሁ። ሰው ተከልክሎ፣ ማታ የተወሰኑ ሰዎች እየተደበቁ ገብተው ነበር። ፖሊስ በአራቱ ማዕዘን ቆመ፣ ከለከላቸው። ሰው እስከ አስፋልት እስከ አደባባይ ድረስ እያለቀሰ ታቦቱ እስኪገባ ድረስ አደባባይ ላይ አስፋልት ላይ ነበር። ሰው ውስጥ በአጋጣሚ ያስተማርኩት እኔ ነበርኩኝ። ታቦቱ ወጥቶ ዓይኔን የማሳርፍበት ሰው አልነበረ። ዓይኔን የማሳርፍበት ሰው ሰውሬ፣ ያለ ሰው አለቀሰ። እግዚአብሔር ያንን ሰማ። ያኮ የሚረሳ ጊዜ እኮ አይደለም እኮ እግዚአብሔር እንዴት ጸሎት እንደሚሰማ እንዴት ከልባችን ሲሆን እና ያኔ ብዙ ሰው በልቡ እሞታለሁ ብሎ አስቦ ስለነበረ ንስሐ የገባ ሰው በጣም ብዙ በጣም ብዙ ሰው ግን ያቺ ጊዜ ያለፈችና እንደገና ወደ ኃጢአታችን ተመለሰን፣ እንደገና ወደ ነበርንበት ተመለሰን። እና ብዙ የበደልንባቸው ነገሮች አሉ። እነዛን ይቅር ካላለን፣ ይቅርታ ካልጠየቅን የጸሎታችን ምላሽ ከእግዚአብሔር አይመጣም። በሰማይና በኛ መካከል ትልቅ መሰናክል መጋረጃ እንዲቀመጥ ያደርጋል ለዚህ ነው ጸሎታችን ላይ እኛም የበደሉን ይቅር እንደምንል ሳምንት አብራርቸዋለሁ ይሄ ይሆነው ስለዚህ አምስተኛ ይቅርታ አለማድረግ እነዚህ አምስቱ ነገሮች ከጸሎታችን ምላሽ እንዳናገኝ የሚከለክሉ ናቸው ብለን ሳምንት አይተናቸዋል በስፋት ከዛሬ ጀምሮ የምንመለከተው ስድስተኛ ከቂም ከበቀል አለመራቅ የጸሎታችንን ምላሽ እንዳናገኝ የሚከለክልም ከቂም ከበቀል አለመራቅ። መጀመሪያ ቂም እና በቀል የሚለው ላብራራላችሁ። ቂም እና በቀል ሁለቱ የተለያዩ ናቸው። ቂም ሐሳብ ነው። ቂም ቀየምታ ነው። ቂም ኩርፊያ ነው። ቂም በውስጣችን ያለ ጨለማ ነገር ነው። ደመና ነገር ነው። መጋረጃ ነገር ነው። ቂም የሚባለው በቀል የሚባለው ግን የተጠራቀመ ቂም ወደ እርምጃ ሚወስድ ወደ ውሳኔ የሚወስድ ነው። በቃል የሚለውን ፈረንጆቹ ሪቬንጅ ትክክለኛ የሚገልጠው ሪቬንጅ እርምጃ ነው፣ አክሽን ነው። ቂም በአይምሮአችን ነው የሚቀመጠው በልባችን ነው የሚቀመጠው። ከዛስ ይጠራቀማል ከዛስ ይጠራቀማል። ይቅር ካላልን ይቅርታም ካልጠየቀ ቆይ እሰራልሃለሁ ወደ ማለት እንመጣለን። ቆይ ያገኘሃለሁ ብለን ጊዜ ወደ መጠበቅ እንመጣለን። ያ ቂም የሚባለው ተጠራቅሞ ምን እንደሚሆን ታውቃላችሁ? ሞት ይሆናል። ሞት ይሆናል መግደል ይሆናል መግደል ይሆናል ስታዩት ሰውየውን ደማችሁ ይንተከተካል ፊታችሁ ይለወጣል አይናችሁ ይቀላል ሰውነታችሁ ይንቀጠቀጣል ምንም ነገር ብታገኙ ሰውየው ላይ ከመወርወር አትመለሱም ለምን አእምሯችሁ ውስጥ ተጋግሮ ቆይቷል አታሳድሩት የሚባለው ለዚህ ፀሐይ ሳይገባ ቁጣችሁን አብርዱ፣ የሚባለው ለዚህ ነው። አቁርሩ መዓተክሙ ዘእንበለ ይዕረብ ፀሐይ ይላል ቅዱስ ጳውሎስ ሲናገር፣ ፀሐይ ሳይገባ ነው የሚለው። አታሳድረው ቀየምታህን፣ አታሳድረው ቁርፊያህን፣ አታሳድረው፣ ከልብህ አውጣው፣ ከአይምሮ አውጣው፣ ንጹሕ አድርግ ራስን። ልክ ቆሻሻን በመታጠብ እንደምታስወግዱት ሁሉ ሰውነታችሁ ውስጥ ቂም እንዲኖር አትፍቀዱለት። እንደ ሀገር ቂሞች አሉ፣ የተጠራቀሙ ቂሞች አሉ። በተግባር የተደረጉ ወይም ደግሞ ዲስኮርስ የሚባሉ ትርክቶች አሉ፣ አይደለም የተጠራቀሙ አሉ። እነዛ በሆነ በሆነ ቦታ በፈንድ አስጀምሩ፣ እነዛ በሆነ በሆነ ቦታ መታየት ጀምሩ። ከዛ ሰዎች ሞቱበት፣ ሰዎች ተገደሉበት። ያ ምን ሆኖ መሰላችሁ? ተጠራቅሞ። ያ ተጠራቅሞ እንደ ሀገር፣ እንደ ብሔር፣ እንደ ህዝብ፣ እንደ ማህበረሰብ ለዘመናት ተንጥሎ እንዲቆይ ተደርጎ የሆነ ሰዓት ላይ ወደ እርምጃ ተገባ። በየቦታው የምታዩአቸው በጣም ብዙ ነገሮች አሉ ብዙ ምልክቶች አሉ ይሄ ደግሞ ከራስ ነው የሚጀምረው ከራስ ነው የተቀየማችሁት ብሔር የለም እናንተ በግላችሁ የተቀየማችሁት ሰው የለም በግላችሁ የተቀየማችሁት ማህበረሰብ የለም በግላችሁ የተቀየማችሁት የሆነ ቡድን የለም አሁን ላይ በጣም ከመዛመቱ የተነሳ ሰዎች የሆነ አካልን በግሩፕ ይጠላሉ ለምሳሌ የሆነን ሰው ብትጠይቁት እኔ ጎንደር የሚባል ሀገር አይመቸኝም። ሌላችሁ ይችላል። ሌላኛው ጎጃም የሚባል ሀገር አይመቸኝም። ሌላችሁ ይችላል። ሌላኛው እኔ ወሎ የሚባል እጠላለሁ ይል ይችላል። ሌላኛው ተነስቶ እኔ ትግሬ የሚባል እንደውም አይከፍለኝም የሚል ሰው ሁለዋል። እንዲህ አይነት አይከፍለኝም የሚል ሰው፣ እነዚህ አስተሳሰቦች ከየት የመጡ ይመስላቸዋል? ለጋብቻ ብዙ ሰው የሚጠይቃቸው መስፈርቶች አሉ። የደም ጉዳይ፣ የአጥንት ጉዳይ፣ የዘር ጉዳይ፣ የሆነ ማህበረሰብ መደብ ያጠናል። ይሄ ከየቴ የመጣ ይመስላችኋል? ሰውየው ውስጥ የተደበቀ ነው። ያ እኔም ማገባት ሚስት እኔም ማገባው ባል የዚህ መሆን አለበት የዚህ መሆን ካለበት ካለኮ ሰውየው ውስጥ ጊዜ እየጠበቀ ያለ በቀላለ ማለት ነው። እንዲጠፋለት የሚፈልገው ማህበረሰብ አለ ማለት ነው። እና ይህን ፈትሻችሁ ታውቃላችሁ። በእግዚአብሔር ፊት ስትቆሙ በእግዚአብሔር ፊት ስትቆሙ ለጸሎት ስትቆሙ ጠዋትም ማታ። ስታስቀድሱ ይሄ በአእምሯችሁ ትዝ ብሏችሁ ያውቃል። ቅዳሴ ላይ ከሚታወጀው አዋጅ አንዱ ምን እንደሆነ ታስታውሳላችሁ። ዲያቆኑ ያውጀው ስግዱ ሊል ሲል እያንብር ብእሲ ውስተ ልቡ ቂመ ወበቀለ ቅንዓተ ወጽልዓ ላዕለ ቢጹ ወኢላዕለ መኑሂ። እዚህ ውስጥ ያለ ማንኛውም ሰው በባልንጀራው ላይ በማንም ላይ ቢሆን ቅናት ምቀኝነት ጠብ ምንም ቢሆን አያስ ተብሎ የሚነገረው አጭ ትዝ ይላችኋል ቅዳሴው ላይ ይሄ እኮ ልቡናን የማጽዳት ስራ ነው አይምሮን የማጽዳት ስራ ህሊናን የማጽዳት ስራ እኮ ቤተ ክርስቲያኗ እንዲህ ልታነፃን ትፈልጋለች በእውነት እችን ቤተ ክርስቲያን ልታከብሯት ይገባል በልኳም ልትናገሩላት ይገባል ማንም ሰው በቅዳሴ የሚቆም ሰው ልቡናውን ንጹህ እንዲሆን ትፈልጋለች ቤተክርስቲያን። ነው እግዚአብሔር የሚፈልገው እንደዛ ስለሆነ፣ ስለዚህ በእግዚአብሔር ፊት ስትቆሙ እነዚህን ነገሮች ማስተዋል፣ አንዳች የምትጠሉት ሰው እንዳይኖር፣ አንዳች በሃይማኖት የማይመስላችሁም ቢሆን አረመኔም ቢሆን ጨካኝም ቢሆን ክፉም ቢሆን ተንኮለኛም ቢሆን አንዳች የምትጠሉት ሰው እንዳይኖር አንዳች በልባችሁ ውስጥ ይሄ ቂም መቀመጥ የለበትም። ቂም የሚባለው ይሄ ነው፣ እያደገ ሲመጣ በቀል ይሆናል እርምጃ። መጽሐፍ እንዲህ አስቀምጦልናል። ለምሳሌ ኦሪት ዘዳግም ምዕራፍ ኦሪት ዘዳግም ምዕራፍ 32 ቁጥር 35 ላይ በቀልና ፍርድ የኔ ነው ይላል እግዚአብሔር። በቀልና ፍርድ የማን ነው? የኔ ነው ይላል እግዚአብሔር። በቀልና ፍርድ እግዚአብሔር ነው፣ ማንንም እንዳትበቀል ለማንም ክፉ እንዳታስብ፣ ማንም ላይ እርምጃ እንዳትወስድ፣ ማንንም ለመግደል እንዳታስብ፣ ለማሳደድ ከትንሽ ጀምሮ ከትንሽ ጀምሮ የቂም ጤነኛ የለውም። አሁን አንዳንድ ሰው በስኬት መበቀልም ጥሩ የሚመስለው ሰዋል፣ ለማለት ምንድን ነው በቃ፣ እሱ ትልቅ ደረጃ የሚደርሰው እየተበቀለ ነው። እንደ መስፈንጠሪያ ሊያገለግል ይችላል። ነገር ግን በበቀል አታስበው፣ ራስን ከሌላ ጋር አታወዳደም። የተሰጠህን ነገር መኖር ነው። እና በቀል እግዚአብሔር ነው። ፍርድ እግዚአብሔር ነው። አትፍረዱ፣ አትበቀሉ። ኦሪት ዘሌዋውያን ብራፍ 19 ቁጥር 18 ላይ እንደሚል ቃል አለ አትበቀልም፣ በሕዝብህም ልጆች ቂም አትያዝ። በሕዝብህም ልጆች ቂም አትያዝ ነገር ግን ባልንጀራህን እንደ ራስህ ውደድ ይልና እኔ እግዚአብሔር ነኝ ይላል። እኔ ማን ነኝ? እግዚአብሔር ነኝ ይላል። ለምን እግዚአብሔር እንዲህ እንደሚል ታውቃላችሁ? ቂም ብትይዝ እግዚአብሔር ያውቀዋል። መሸወድ አትችልም። እግዚአብሔርን ማታለል አትችልም። እግዚአብሔር ይቅር በለኝ ብለህ መቆም እንዴት ትችላለህ? ይቅር በለኝ ብለሽ መቆም እንዴት ትችላለች? ይቅር ሳትል ይቅርታ ሳታደርግ እንዴት በእግዚአብሔር ፊት መቆም ይቻላል? እግዚአብሔርን ጅል ማድረግ እንዴት ይቻላል? ሞኝ ማድረግ እንዴት ይቻላል? እግዚኦ መሐረነ ክርስቶስ ብሎ ለመማለል፣ ለመጸለይ፣ ለመለመን ምረህ መምጣት አለብህ። ምረህ መምጣት አለብህ። ራርተህ መምጣት አለብህ። ይቅር ብለህ መምጣት አለብህ። አንዳንድ ነገሮች ይቀዳደሙብናል። ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 12 ከቁጥር 19 ጀምሮ ደግሞ የጻፈዋል። ለማንም ስለ ክፉ ፋንታ ክፉን አትመልሱ ይላል። ለማንም ነው የሚለው፣ ልብ በሉ። ለማንም ይሄ ቃል ለማንም ማለት ለሚያምንም ለማያምንም፣ ብሔሬ ነው ለምትለውም ለማትለውም፣ ይመስለኛል ለምትለውም ለማትለውም ለባልንጀራህም ለሌላውም ለጓደኛህም ለሌላውም ለእናት ለአባት ለእህት ለወንድም ለሌላው ለጠላትህም ለወዳጅህም ለሁሉም ይሰራ ቃል። እነዚህን ቃላት መስማት ያስጨንቃል፣ እውነት ለመናገር ምክንያቱም፣ አብዛኛው ሰው እየኖረ ያለው ለሰዎች ክፉ በመመለስ ነው። አድርገውና አሳይሃለሁ ይላል። ሁሉም ሰው በዛቻ ነው የሚኖረው፣ በማስፈራራት ነው የሚኖረው። ለማንም ስለ ክፉ ፋንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። በሰው ሁሉ ፊት ነው የሚል፣ ልብ በሉ። በሰው ሁሉ ፊት በሁሉም ሰው ሰው የሚለው የማን መጠሪያ ነው? የኢትዮጵያዊ መጠሪያ ብቻ ነው እንዴ? የነጭ ጥቁር፣ የአፍሪካዊ፣ የአሜሪካዊ መጠሪያ ነው የሁሉም። በሰው ሁሉ ፊት ነው የሚል መልካም የሆነውን አስቡ ቢቻላችሁ ሲልና በእናንተ በኩል ይላል። በማን በኩል በማን በኩል በእናንተ በኩል በእኛ በኩል ማለት ነው። ምክንያቱም ቅዱስ ጳውሎስ እየጻፈ ያለው ለክርስቲያኖች። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይላል። ከሰው ሁሉ ጋር ከማንኛውም ሰው እኔ ሁልጊዜ እላለሁ፣ ኦርቶዶክሳዊ ማለት የማይረብሽ ነው። የማይረብሽ ከሁሉም ሰው ጋር በሰላም መኖር የሚችል ሃይማኖትን አክብረህ ማለት ነው። እነዚህ ሲባል የሌላ ሰው ሃይማኖት እየተከተሉ ሌላ ሰው የሚሰግደውን እየሰገዱ የሌላ ሰው ስርዓት እያከበሩ ማለት አደለም። የሌላ ሰው አምልኮ ስርዓት እየፈጸሙ ማለት አይደለም። ለምሳሌ ከሙስሊም ጋር በሰላም መኖር ማለት መስጊድ እየሄድክ አብረህ እየሰገድክ ማለት አደለም። የእነሱን ስጋ እየበላህ ማለት ነው አይደለም። የእሱን ሃይማኖት ታከብራለህ፣ አንተን ሃይማኖት ታስከብራለ። ለሰውየውስ የሚፈልገውን ነገር ታደርግለታለህ፣ መልካም ነገር፣ በጎ ነገር ታደርግለታለህ። ቢበድልህ ይቅርታ ታደርግለታለህ። ቢበድልህ ቂም አትይዘትም። አትይዝበትም ሊገልህ ቢፈልግ አትገለው አንተ ልትገለው አትፈልግም ቢሰድብህ አትሰድበው ክፉ ቢያደርግብህ ክፉ አታደርግበትም ትታገሰዋል ይልቁንም ትመክረዋለ ትነግረዋለ ተነግራው ማይመለስ ከሆነስ አገር ለቀህለት ትሄዳል ቦታ ለቀህለት ትሄዳል ለምን ወንጌል ላይ የተቀመጠው እንደሱ ነው የማቴዎስ ወንጌል ምዕራፍ አስር ቁጥር 22 ጀምሮ ወሶበ ይሰድዱ ክሙም ዛቲ ሀገር ጉዩ ሀበካሊታ ከዚያች ሀገር ቢያሳድዷችሁ ወደ ሌላው ሂዱ ይላል እስከዚህ ድረስ እስከዚህ ድረስ የሚረግማችሁን መርቁ፣ የሚያሳድዷችሁን መርቁ። እርገም አይደለም የተባለው። የተጻፈልን ይሄ ነው፣ የተጻፈልን ይሄ ነው። ቢቻላችሁ ውስጥ ከሰዎች ሁሉ ጋር በሰላም ኑሩ ተወዳጆች ሆይ ይልና ራሳችሁ አትበቀሉ ይለን ቅዱስ ጳውሎስ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፋንታ ስጡ እንጂ ይላል እስኪበሉ በሉ ለቁጣው በሉ ፋንታ ስጡ እንጂ። ምን ማለት መሰላችሁ? ለምሳሌ እኔ አንድ ነገር ባስቀይማችሁ እናንተ እኔ ላይ ብትቆጡ እግዚአብሔር ዝም ይላል ማለት ነው። ለምን እናንተ ተቆጥታችሁኛል። እግዚአብሔር ሲቆጣ በእናንተ ቦታ ሲቆጣ ምን ያደርጋል መሰላችሁ? እኔንም ያስተምረኛል፣ ለእናንተም የጠፋባችሁን ይመልስላችኋል። እናንተ ስትቆጡስ የምታደርጉት ምንድን ነው? እኔን ታሳድዳላችሁ፣ እኔን ታባረራላችሁ፣ እኔን ታስደነግጣላችሁ። የጠፋውን ነገር ደግሞ አታገኙትም። እኔን ትከስራላችሁ፣ እቃችሁን ትከስራላችሁ። ለምሳሌ አሁን አንድ ሰው አስር ሺህ ብር ተበድሯችሁ አልሰጥም ቢላችሁ፣ ምን ያህል አበዳሪዎች እንደሆናችሁ አላውቅም። አስር ሺህ ብር ሰጥታችሁ አልመልስም ቢላችሁ ተበድሮ ቢክዳችሁ ሰውየውን ወይንምታ ወይን ግደለው ልትሉ ትችላላችሁ። ሰውየውን ብትገሉት ሁለት ነገር ታጣላችሁ። አስር ሺህ ብሩ ይመለሳል እንዴ? ሰውየው ቢሞት ብትገሉት፣ አስር ሺህ ብሩን ሞቶ ይመልስላችኋል መቃብር ውስጥ ሆኖ? ስለዚህ አስር ሺህ ብሩን ምን አላችሁት? አጣችሁት፣ አንደኛ። ሁለተኛ ትልቁን ደግሞ ማንን አጣችሁ? ሰውየውን አጣችሁ። ሦስተኛ ደግሞ ሰውየውን በመግደላችሁ ማንን አጣችሁ? እግዚአብሔርን አጣችሁ። ከዛ ሕሊናችሁን ታጣላችሁ። ሰላማችሁን ታጣላችሁ። ደህንነታችሁን ታጣላችሁ። በጣም ብዙ ነገሮችን ታጣላችሁ። ክፉ ቃል ከተናገራችሁ በኋላ ተጸጽታችሁ አታውቁም። ቀናችሁ ተበላሽቶባችሁ ሀያቅም ጠዋት ላይ የተሳደባችሁ ስድብ በመሳደባችሁ አንደኛ ሰውየውን ታጡታላችሁ፣ ሁለተኛ ህሊናችሁን ታጣላችሁ፣ ሶስተኛ ከእግዚአብሔር ጋር ትቀያይማላችሁ፣ አራተኛ ልምምዱ ራሱ የስድብ ልምምድ የክፉ ቃል ልምምድ አደገኛ ነው፣ አደገኛ ነው፣ መጥፎ ነው። ስለዚህ በጣም ብዙ ነገሮችን እናጣል ስለዚህ ለቁጣው ዘግዩ። ፋንታውን ለእግዚአብሔር ስጡት። ለምን እሱ ሲቆጣ ሰውየውን ያስተካክለዋል እናንተንም ያስተካክለዋል የጠፋባችሁን ይመልስላቸዋል። ስለዚህ ለእግዚአብሔር አሳልፎ መስጠት ጥቅም አለው። እግዚአብሔር ይሰራዋል፣ የጠፋውን ነገር መመለስ ይችላል። አንተ ግን በር ዘግተ ሰውየውን ምንም ብታረገው የጠፋውን ነገር መመለሳት ይችል። ምንም በቃ ደንብ እንለብስ አይናችን ቢቀላ ብንንተከተት ጨጓራ ይላጣል እንጂ ምንም። እኔ ተቆጣችሁ ያመጣችሁት ነገር ካለ ከልምድ ብትነግሩ ደስ ይለኛል። እኔ ቁጡ ነኝ በጠባይ ግን ከብዙ ነገሮች ለመራቅ እሞክራለሁ። እና ግን ቁጣ እራሱ ደግሞ የሚያተርፈው ነገር ምንም እንደሌለ አውቃለሁ። በእነዚህ ነገሮች ለማስታገስ እሞክራለሁ፣ ለራሴ ትዕግስትን ለመስበክ እሞክራለሁ። ጠባዮች አሉ፣ እንደዚህ አይነት ጠባዮች። ምንም ከቁጣ የሚገኘው ነገር የለም። እና በጣም ብዙ የተቆጣንባቸው ነገሮች ይኖራሉ። ይህ ሲባል የኛ ሊቃውንት ቁጣን በሁለት ይከፍሉታል። በስንት ይከፍሉታል? ማአት ዘበርት እና ማአት ዘበከንቱ የሚባል ማአት ዘበርት የሚባለው ተገቢ ቁጣ ነው። ተገቢ ቁጣ የሚባለው ለምሳሌ መምህር ደቀ መዝሙሩን እያስተማረ ቢቆጣ ቀለሙን ባይይዝለት፣ ቢረሳ፣ ጎበዝ ባይሆን፣ ሰነፍ ቢሆን ይቆጣዋል ተገቢ ቁጣ ይቆጣዋል። እንደውም በቅርብ ጊዜ ነው የማስታውሰው። እስከ ቅርብ ጊዜ ገጠር ያሉ መምህራን ተማሪዎቻቸውን ይደበድባሉ፣ ይገርፋሉ። ግን የሚገርፉት እንዴት አድርገው እንደሆነ ታውቃላችሁ? የሚገርፉበትን መግረፊያ ሰላም ለኪ ይደግሙበታል። ጸልየው ነው የሚገርፉት። አሁን ይዙ ብሎ ተራ ነገር ይመስለዋለ ሰው ለምንድን ነው ተብለው ሲጠየቁ እኔ ከምገርፈው ግርፊያ ጋር ሰይጣን አብሮ እንዳይገርፈው ተማሪውን ለምን ሰይጣን ክፉ ነዋ። ለሽንጡ ያልከውን ለአይኑ ያደረገውና፣ አይኑ ይጠፋል። እና ይሄ ሰውዬ አይኑ ጠፍቶ ከዛ በኋላ ምን እንዲሆን ይጠብቃል? ይሄ ብቻም አይደለም፣ ሰውየው ሊሞትም ይችላል፣ ጸጥ ሊል ይችላል፣ አብሮ ሰይጣን ሊመታው ይችላል፣ ጋኔ ሊመታው ይችላል። የተሰወረ ጋኔ አንተ በትንሽ ልንብሽ ሽንጡ ላይ ስታሳርፍ እሱ ዘነዘና ይዞ መጥቶ ሽንጡ ሊለው ይችላል። ስለዚህ ሰይጣን እንዳይመታ ብለው ሰላም ለኪ ይደግሙበታል። መምሮቻቸውን ያከብራሉ። መምሮቻቸውን ይፈራሉ ተማሪዎቹ። ይሄ መዓት ዘበርት ይባላል። ወላጆች ልጆቻቸውን ይቆጣሉ በአግባብ በስርዓት። ለምን ይህን አልሰራህም የቤት ስራህን? ለምን ይህን አላደረክም? ለምን ይሄን ጣልክ? ለምን ይሄን አጠፋ? ሁለተኛ ይህን እንዳታደርግ ተብሎ ይቆጣል። ይሄ መዓት ዘበርት ተብሎ ይጠራል። መዓት ዘበከንቱ የሚባለው ደግሞ ዝም ብሎ ቁጣ፣ ባዶ ቁጣ፣ እንደ ሄሮድስ ያለ ይላሉ። የሄሮድስ ቁጣ ምን አይነት ቁጣ እንደሆነ ታውቃላችሁ። ጌታ ተወለደ ባሉት ጊዜ ተቆጣ፣ ተበሳጨ። እንዲያውም የእኛ ሊቃውንት የሚገልጡት ጨለማ ገልማጭ ይላሉ። ጨለማ ገልማጭ ማለት አሁን እናንተ በጣም ተቆጡና ጨለማውን ገልምጡት ምን ታመጣላችሁ? አሁን ጨለማውን አሁን ዞር ብላችሁ ምን አባቱ ይሄ ጨለማ ብትሉ ይሰማችኋል? ጨለማ ገልማጭ ማለት እንደሱ። አንደኛ ቁጣው ከንቱ ነው፣ ተገቢ አይደለም። ሁለተኛ ደግሞ ተቆጥቶ የሚያመጣው ምንም ነገር የለም። ሶስተኛ ደግሞ በሆነ ባልሆነው የሚቆጣ ሰው፣ ለምሳሌ አንዳንድ ሰው በዝናብ የሚቆጣ ሰው ገጥማቸው ያቅም አሁንስ ይህ ዝናብ አበዛው ከጠዋት ጀምሮ ቀኑ ሙሉ ይዘንባል እንደ ሆና ብሎ የሚቆጣ ሰው ምንም አታመጡ። ሄሮድስ በክርስቶስ ላይ ተቆጣ። ተወለደ ሲባል ካህናቱን ሰበሰበ። ንገሩኝ፣ የት እንደሚወለድ አለ። በእነሱ ላይ ተቆጣ፣ ኢየሩሳሌም ላይ ተቆጣ፣ ህዝቡ ላይ ተቆጣ። ምንም ያደረገው ለጊዜው አሳዶታን ግን ሞተ። በዚህ ባዶ ቁጣዎች አሉ። እና ለእግዚአብሔር ፋንታ መስጠት ያስፈልጋል። ለቁጣው ፋንታ ስጡ እንጂ ይልና በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና ይልና ታዲያ፣ ምንድን ነው የምናደርገው ለጠላቶቻችን ካላችሁ ጠላትህ ይላል ቅዱስ ጳውሎስ፣ ጠላትህ ግን ቢራም አብላው ይላል። ጠላትህ ቢራም ምን በለው። አንዳንድ ጊዜ እኔ ሳስባቸው እነዚህን ቃላት ያው ስንማራቸው እኛም እና ቃሉ ሰማይና ምድር ይሆናል። እውነት ለመናገር እነዚህ ነገሮች መኖር ካልጀመርን ከባድ ነው የሚሆነ ምላችሁ ነው። አሁን በአንድ ጊዜ እንደዚህ ስላችሁ በጣም ክርስቲያን ሆነን ብላችሁ አሁን ከዚህ ስትወጡ ደውላችሁ ያኔ ተጣላችሁን ሰው ና አራት ብላ ብላችሁ ብጠሩት ያው እርግጥ ሰውየውም አይመጣላችሁም በዚህ ሰዓት ምናልባት ነገር አስቧል ማለት ነው ብሎ እና ሂደት ነው ክርስትና ሂደት ነው። መንፈሳዊነት ሂደት ነው።